ኦርቶዶክስ አድርጎ በእውነት እግዚአብሔር በዚህ ህይወት ውስጥ ስለሰራን ክብርና ምስጋና ለስሙ ይሁን። የክርስቶስ አካል ባለባት ቤተክርስቲያን፣ የሷ ህብረት እንድንኖር ላደረገን አምላክ በድጋሚ ስሙ የተመሰገነ ይሁን። በጣም የሚገርማችሁ የልጄ ባለቤት ከአንድም ሁለት ሶስት ጊዜ በእውነት ጽንስ በማይ ፀኗት ይዛለች፣ ግን የወርድባት ነበረ። እኔ እዚሁ መጥቼ ለልጄ በእውነት ልጅ እንዲሰጡ ጤነኛ ልጅ እንዲሰጡ ተማጸንኩኝ። የሚገርማችሁ አሁን ጤነኛ ወንድ ልጅ ለልጄ ሰጥተዋል። እንልበላችሁ፣ ጻድቁን አክብሩልኝ፣ አመስግኑልኝ። እሺ ቅድመ መውጣታችን በዚህ ዘመን እንዲህ አይነት ጓደኛ ይስጣችሁ። ያው ጎደኛ ነው። ጓደኛ ና እና የሚጸልይላችሁ ጓደኛ ወደ እግዚአብሔር የማይቀርባችሁ ነው። ወደ እግዚአብሔር ገዝግዙ ነው፣ ከእግዚአብሔር ጋር ታረቁ የሚላሉ የሚገርማችሁ፣ ጓደኛ ልጅ አልነበራትም። በቀልጋርናችሁ ምን አልነበራትም። እግዚአብሔር ዛሬ ብትጠይቁት የመጣችሁትን ነገር በሙሉ ከኃጢአት መቀር ይፈጽምላችሁ። ብዙ ነው የምታለውት ልብ አለ ያብሱላችሁ ብዙ ችግር

ብዙ ተስፋ ቆርጠን እንኳ ቅዱሶቻችን በሙሉ ከእኛ በላይ ከብዶ ከእግዚአብሔርም የከበደ እየመሰለን አንዳንዶቻችን ከመንገድ የምንወጣ ከሃይማኖት የምንወጣ አለ። በጻድቁ ቃል ኪዳን አንድ አይደለም ሁለት ልጅ ተሰጥቷል። በጻድቁ ቃል ኪዳን ያስጨነቀን የካምሰር በሽታ፣ ሌሎችንም በሽታዎች በጻድቁ ቃል ኪዳን ተፈውሷል። ክብርና ምስጋና ለቅዱስ አባታችን ነው። ምድነ አስራት መኩራት ነው። አንድ ሺህ ብር እግዚአብሔርን አመስግኑ ልጅ ነው። እሺ የሚገርም ምስክርነት ነው። አብረን እንሱ አይሻልም። ይሄንን ዓለም መስማት አለበት። ይሄንን እውነት ለመናገር በመናፍቃን መንደር ይሄንን ትርኢት የሚሰሩ በሰው ላይ የሚቀልሉ የሚዘባበቱ ግን መጽሐፍ ቅዱስ የያዙ ብዙዎች አሉ። ወገኖች ይህ ይሄ የምትሰሙት ምስክርነት ግን አሁን እየተገለጸ እየታያለ በጻድቁ ቃል ኪዳን እግዚአብሔር እየሰራ ያለው ድንቅ ምስክርነት ነው። ስሙ የተመሰገነ። እህታችን የራሷን ምስክርነት ራሷ ትነግራለች። በጣም አስደማቂ ስለሆነ አብንቷት የተወደዳችሁ ክርስቲያኖች

ገና ወደዚህ ምድር ያልመጣ ገና ዘጠኝ ወር ያልሞላው አምስት ወር ላይ ምን ተብሎ አልተባለ፣ ሞቶ አልተባለ። የሚገርማችሁ ከዛሬ አንድ አመት በፊት ማለት ነው። እንዲሁ የጤና ባለሙያ ነች እና ልጇን በሰላም ተገላግላ ልጇን ይሞትበታል። ልቡ መምታት ያቆሙ ቃሉ ጋር ናቸው አይደለም። ልጅቷ ደግሞ በእግዚአብሔር ቸርነት እግዚአብሔር ታሪክ እንደሚለውጥ አለቀ የተባለውን ነገር እንደሚቀጥል ታምናለች፣ ታውቃለች። ምንም ጥበብ ገደብ ቢኖረው ማለት ነው እና የሚገርማችሁ ማጁ ጻድቁ ስሟን እየጠሩ የጻድቁን ስም እየጠራች ማለት ወደ ሆስፒታል ስትሄድ በጣም ዘመናዊ የሚባል ሆስፒታል ነውና፣ አንቺ ምን ሆነሻል የጤና ባለሙያ አይደለሽ ወይ? እንዴት አስክሬዲሽ ትመጫለሽ አለች? አላት። አይደለም እግዚአብሔር ታሪክ እንደሚሰራ በጻድቁ ቃል ኪዳን ሌላ ነገር እንደሚመለከት አምና አለው አለችው ዶክተሩ። የሚገርማችሁ አለች፣ እንዲህ እያልኩኝ ጻድቁን ነው የምጠራው፣ ራኮት እጨጌ ዮሐንስ እያልኩኝ ነው የምጠራው አለች። የሚገርማችሁ እዛው ባለበት ስፔሻሊስት የሆኑ ዶክተሮች እስኪገረሙ ድረስ ያ ልቡ መምታት የቆመ ሕጻን ልጅ ልቡ መምታት ይቻለ። ክብርና ምስጋና ለሱ። ልክ እንደዛ ያለ ቶካ ትፈርሰሉ። ልክ እንደዛ አይነታችንም ገና በአምስት ወሩ ሲመረመር ምን የለም ተባለ፣ መንቀሳቀስ አቁሟል ተባለ። በእምነት ሆና ጻድቁን ተቀንጽና ይህዋ ዝባ መጥታለች በማንቸርነት። በእግዚአብሔር ቸርነት፣ በጻድቁ አባታችን ቃል ኪዳን ማለት ነው የሆነው። በእግዚአብሔር ቸርነት የተወደዳችሁ ክርስቲያኖች በድጋሚ ስሙ የተመሰገነ ይሁን። ሕፃን እስጢፋኖስ ስለጠፋብን ያገኛችሁ ቃ ስሙ የተመሰገነ ይሁን። ስሜ እለተ ሚካኤል ይባላል። በጨጓራ በሽታ በጣም ስሰቃይ ነበረ። ለጻድቁ መጥቼ ጠየኳቸው፣ እምነ ጸበላቸውን ተዳሰስኩኝ ከዚህ ህመም ጻድቁ ፈውሰውኛል። ለክብራቸው መግለጫ አስር ሺህ ብር አስገብቻለሁ። ጻድቁን በልምታ ክብሩልኝ፣ አመስግኑልኝ እያሉ ነው። ምስጋና ግን ያንሳል። የተወደዳችሁ ክርስቲያኖች በሆነ ስሙ የተመሰገነ ይሁን። ገና በምስጋና በእልልታ ነው የምንቆየው። ዛሬ የምስጋናና የእልልታ ጊዜ ስለሆነ ማለት ነው። እና እልል የምንልበትም ምክንያት ስላለ ነው። ታዲቆ በቃል ኪዳናቸው ልባችንም ስላበሱ ጸሎታችንን ስለሰሙ ነው። በዝማሬ ደግሞ እንቆያለን ማለት ነው። የተወደዳችሁ ክርስቲያኖች ቅድም በዝማሬ ስትዘምርልን እየቆየችው እህታችን ዘማሪት ምርትነሽ ጥላሁን እጅግ ተወዳጇ የቤተክርስቲያናችን እና አገልጋይ በመካከላችን ትገኛለች። ጻድቁ ለሠሩን ሥራ እግዚአብሔር ለሠራን ሥራ በምስጋና እግዚአብሔር እንጠራ ታደርገናለች። እግዚአብሔርን አመስግቧት ወደ እህታችን ዘማሪት ምርትነሽ

እንደገና ሲመረመር መር ካስከፊው ከልብ ኬዝ በሽታ ጻድቁ ፈውሰውኛል። እኔ ልብላቸው ጻድቁን አክብሩልኝ። ለክብራቸው መግለጫ ሁለት ሺ ብር አስገብታለች። በተለማርያም እባላለሁ የዛሬ አመት ጻድቁ ልጅ እንዲሰጡኝ ተማጨኜ ጠየቋቸው። ገድላቸውን አዘልኩኝ። ይችላሉ አይችሉም ይችላሉ አይችሉም? ጻድቁ ዛሬ በዚሁ ዕለት የልጅ እናት አድርገውኛል። እልል ብላችሁ ጻድቁን አክብሩን፣ እኛ መስግኑን፣ ለክብራቸው መቅረጫ እንተላ እግዚአብሔርን አባት በምስጋና በዝማሬ እናመሰግናለን። እናታችን በዝማሬ አሁን ግን አባ ሁሉ ደህና ብለን ዘምረን፣ እጅግ የተወደዱ አባታችን ሊቀ ትጉሃን መምህር ማታዊ ገብረመስቀል አይለ መስቀል መካከላችን በመካከላችን ይገኛሉ። እርሳቸው እንዲሁ የቀረውን ቃለ እግዚአብሔርና የቀረውን ምስክርነት በስፋት ያሰሙናል ማለት ነው። ምስክርነት

የጠየቅኳቸውን ፈጽመውልኛል። ለክብራቸው መግለጫ አንድ ሺህ ብር አስገብተዋል። እግዚአብሔርን አክብሩላቸው እ እንዲሁ እህታችን እህቴ ታማብኝ ነበረ መጥቼ ለጻድቆ ነገርኳቸው። ጻድቁ እህቴን ስለፈወሱልኝ ለክብራቸው መግለጫ ሶስት ሺህ ብር አስገብታለች። እግዚአብሔርን አመስግሉላት። ክላ ከባለቤቴ ጋር ችግር ገጥሞን ነበረ፣ ተጣልተን ነበረ ጻድቁን ጠይቂያቸው፣ ከባለቤቴ ጋር ጻድቆ አሳርቀውኛል። እግዚአብሔርን አክብሩላት። ወለተ ጻድቅ ይባላሉ። አባቴ አቡነ እጨጌ ዮሐንስ የነገርኳቸውን ስለፈጸሙልኝ ለክብራቸው መግለጫ አንድ ጥላ አስገብታለች። እግዚአብሔርን አክብሩላት፣ አመስግኑላት። ስሜ ወለተ ኢየሱስ ይባላል። እሺ ሳይነስ ነበረብኝ፣ መጥቼ በጣም ያስቸገር የነበረ ለጻድቁ ጠይቄያቸው ከዚህ በሽታ ጻድቁ ፈውሰውኛል። ለክብራቸው መግለጫ ጥላ አስገብቻለሁ። ጻድቁን አክብሩልኝ፣ አመስግኑልኝ እያሉ ነው። እግዚአብሔርን አክብሩልኝ። ስሜን ጻድቁ ያውቁታል። በእውነት ከሚገልጸው ነገር በላይ በጽሁፍ ከሚገልጸው በላይ ጻድቁ አድርገውልኛል። በጣም ከባድ የሆነ ህመም ነበረብኝ። ጻድቁን ጠይቄያቸው በእውነት ፈውሰውኛል። ለክብራቸው መግለጫ አምስት መቶ ብር አስገብታለች። ማርያም ትባላለች። እግዚአብሔርን አክብሩላት፣ ተመስግኑላት። ስሙ የተመሰገነ ይሁን። ጸዳለ ለማርያም ለባላል ነው በውጭ ሀገር ነው የምትኖረው። አስራ አምስት ሺህ ሰባት መቶ ብር አስገብታለች። እልል ብላቸው። እግዚአብሔርን አክብሩላት፣ አመስግኑላት። ሌላ ምስክርነት ካለ ቶሎ ጻድቁ የሰሩላችሁ ያደረጉላችሁ መናገር ይቀራል።